ያን ቅድም ያልሻት እንድገሚያት ምንድነው ደረሰሽ ጻድቅ ጻድቅ የሚያጫወትሽ ሰምኛለሽ እስካሁን እንደፈለጋችሁ ታውቃችሁ ከልክ በለኝ ዝም አልኳችሁ መሰለኝ ተናነቀ ሰሙኛላችሁ እኔ አደኔ ማንም ሰው እንዲናገረኝ አልፈልግም እሺ ደህና ነሽ! ነሽ እንደፈለኩሽ። እንዴት አውቀሽ መጣሽ? ወፋ ነገረችኝ። እንዴት ነሽ? ደህና አይደለውም። ግን አዴ ዛሬ አይኗን ስላዩት በጣም ደስ ብሎኛል፣ ግን ደግሞ ታስፈራኛለች። እንዴት እንዳስጠላሽ ብታውቂ። አሬና አውርቻታለሁ። አሁን መሄድ እንችላለን። ባርኮቴ ወደ ፍቅረኛው ጋር ሄደ፣ አደይን አሳልፎ ለዴፍ ሰጠ። እኔ ሊሄደው ለአደይ፣ አንተ ታስፈልጋታለህ፣ አደይን ጠብቃት፣ ተንከባከባት፣ እኔ መሄዴ ነው በማለት ለዴፍ ይነግረዋል። መሄድም ካለብኝ የምሄደው እኔ ነኝ፣ አንተማ ወዴት ትሄዳለህ? በማለት ዴፍ ለባርኮቴ ይመልስለታል። ያን ያክል ጊዜ የፍቅር ጥያቄ እንዳቀረብኩላት ብትወደኝና ብታፈቅረኝ ትመልስልኝ ነበር። አንተን ስለምታፈቅር ነው በአጭር ጊዜ የፍቅር ጥያቄህን የተቀበለች። ስለዚህ አዴት ጎዳ ላይ ጥላሃትም እንዳል ባርኮቴ ይነግሯል ባርኮቴ እኔ ለአዴ ከወንድምነት እየዘለለ ምንም አይነት ግንኙነት የለንም፣ በማለት ጥያቄ ፍ እየመልስለታል። እና ያ የፍቅርህ ጥያቄ ውሸት ነበር ማለት ነው በማለት አደ የምትመልስለታለች። አልነበረም እኔ የአሰብኩት በተሳሳተ መንገድ ነበር። አወራንባት ችግሩን ፈጣን ተስማማ ለመሄድ ወሰንኩኝ በማለት ለሷ ይነግራታል። እጇን ትርቅም እያደርግና ባርኮቴን አታፈቅሉ ወይ አደይ በማለት አሁንም ደፍ ይጠይቃታል። አደይ በጣም መልክ አደይ መልካምና ጥሩ ሰው ስለነበረ ባርኮቴን እሽልለው ነበር መሰተል ለእዴፍ መልሳለት አለን። ባርኮት ግን ያለው ወንድምነት እየዘለለ ምንም አይነት ግንኙነት የለንም በማለት ለዴፍ መለሰለታል። ፍቅርን አስጠንቅቧት ይቺ ልጅ እንዳትነኪያትም እንዳትነካያትም እዚ ቤት ተስራ ብሎ እጇን ጨብጦ ለዴፍ አስጨብጦት ባርኮቴ ሄዷል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ተረፍረፉ ይባል። ሰራተኛዋ አደይ ክፍል ሰላሳ ዘጠኝ እንግዲህ ባርኮቴ ወደ ቢዛ ጋር ወስኖ ሄዷል። ለዴፍ ደግሞ አደኝ ሰቶታል። አደራ በሁለታችሁ መካከል እየገባሁት እኔ ነኝ፣ ሁለታችሁ እንደምትፈላለጉ እና እንደምትጓደዱ እያወኩኝ ጥፋተኛ ነኝ፣ ይቅርታም እንድታደርጉልኝም መሴ ባርኮቴ ይህንን ጥያቄ አቅርቦ ሁለቱ አንድ ጋር እንዲኖሩ አስማምቶ ሄዷል ማለት ነው። ለምለምም ልደቷን ስላከበረላት ኤላን አመስግነዋለች። ደስተኛ ነች፣ ተደስተሻል በማለትም እሷን ይጠይቃታል። እሷ ታመሰግኗለች። እንዴት ነው የማለት ደስተው ከሰባት አመት በኋላ ን እኮ ልደቴ የተከበረልኝ አመሰግናለሁም ብላ ኤላን ትነግረዋለች። እኔ የምለው ከአደይ ጋር ምንድነበር እያወራችሁትም በማለት ይጠይቃታል። ጓደኛ ባርኮት እኮ ለአደይ የፍቅር ጥያቄ አቀረበላት። መቼም አልነገረኝም እንዳትልም ምስትል እሷ ነግሯለ አይ ነግሮኛልም፣ በማለት ይመልስላታል። ግን ቤዛ መጣች፣ አዴ ደግሞ እምቢ ብለዋለች ጥያቄውን አልተቀበለችም። ምክንያቱም እንደ ወንድሜ ነው የማይ በለዋለችም ሚስት ሲላት ለእሷ ሲመልስላት ነበር። እንዴት ከረዥም ጊዜ በኋላ ቤዛ መጣች፣ አደይ እሽ ብለው ከሱ ጋር ለመኖር ወስናለች። ጥያቄውንም ተቀብለዋለችም ምስትል ለሱ በተመለስለታለች። በዚያ ተናድሮ እግራ እንደገባው ቤዛ መታ ሀሳቡን አስቀይረዋለች። አሁን ከቤዛ ጋር ለመሄድም ወስኗለም ብሎ ለለምለም ሲነግራት፣ እንዴት ተደርጎ እሷ እኮ እሽ ብለዋለች ከባርኮት ጋር አብረው ለመኖር ወስናለችም ስትል ለኤላ ትነግሯለች። ኤላ ደግሞ በቃ አደይን ጥሏት ከቤዛ ጋር ሊሄድ ነው በማለትም ለእሷ ሲመልስላት፣ እሷ በጣም ትናደዳለች። እንዴት እንደዛ ያደርጋል? ደግሞ እኮ በጥያቄው መስማማቷን መጠየቅ ነበረበትም ሁለተኛ በማለት ስትነግረው ያማድሮ አረ በማለት እሷ ይመልስለታል። አሁን ከቤዛ ጋር ሊሄድ ነው ወስኗልም በማለት ይነግራታል። እክላሷ ገብታ በሀሳብ ጭልጥ ያለችው እያለቀሰች በባርኮቴ መክዳት እየተናደደችው ወደዛ እክላስ ገብቶ አጠገቧ ቁጭ ብሎ አደይ ምን ሆነሻል? ለምንድን ነውስ የምታደርግሹው እብሎ ግዴት እየነግረታል። እኔ ከእንግዲህ በኋላ ሰው ማመን በቃኝም በማለት ለሱ ትነግረዋለች። እሱ አሁንም እንደሚወዳት እየነግረታል። ባርኮቴ ምርጫዬ ያደረኩት ለወርቅ ስንገዳገድ ሰው እንደሚያስፈልገኝና የሚደግፈኝ ምርኩዝ የሚሆነኝ ሰው ስለሚያስፈልገኝ ነበረ እንጂ ምርጫዬ የተሳሳተ እንደሆነ አላወቁም ነበረ። መስተል ለዴት ትነግሯለኝ። ከመውደድም አልፎ አሁንም አፈቅርሻለሁም በማለት ይነግራታል። ያንን ጥያቄ አሁንም እንዳላሰበችበትና በዚህ ሰዓት ምንም ነገር ላስባችንም ብላ አሁንም ትነግሯለች። ጊዜ ወስደሽ ስትረጋጊ አስቢበትም በማለት አሁንም ለሷ እንድትረጋጋ እየነግራታ እኪችኗ እንደሆነች ያቺ ጦጧሊቷ ፍቅር ሄዳ ባርኮቴን፣ አባረሹ ደግሞ ዴቭ ሊሄድልሽ ነበረ። አንቺ እዚህ ቤት እያለሽስ ምን ሰላም አለ በማለት ትዝትባታለች። እኔ ምን አድርጌ ነው ከባርኮት መሄድ ጋርስ እኔ ምን አገናኝም? መጀመሪያ እኔ ምን አደረግም ብለሽ ራስሽን ጠይቂ። ሁለተኛ እኔን አንድ ነገር ብታደርግኝም አለቅሽም፣ በማለት እትዝትባታለች። ሊዲያ እየጨፈረች ክላሷ ነበረች። ሊዲያ ስትጠራትማ አትሰማ፣ ስትጠራትም አትሰማ። ምን አለ እኔም እንዳንቺ ግድ የለሽ ሰው ቢያደርገኝም፣ በማለት ትነግራታለች። ምን ላደርግሽም፣ በማለት ትነግራታለች። ከዴፍ ጋር እንዴት አድርገን ነው አደን ማለያየት ያለብንም እያለች እየነገረቻት ነው። አይደለም ከዛች ከመዳም ጋር ከአንቺም ጋር ወንድሜ እንዲሆን አልፈልግም። አደይን ወንድሜ እንዲያገባም አልፈልግም መስተልም ለሷ ተመልስላታለች። እኔ ዴፍ የማንም ሆኖ ማየት አልፈልግም በማለትም ተመልስላታለች። ምክንያቱም ፍቅር የማንም ሆኖ እኔ የምወደውና የማፈቅረው ልጅ ላየው አልፈልግም እያለች እየዛተችባት ነው። ኤላም እንሰልክ እያወራ ነበር። አባቱን ለምለም እያዳመጠች ነበረ። ስስቅ ብላ እያለቀሰች አባ አንድ ወር ብቻ ስጠኝ፣ ፓስፖርቴን ብቻ ላሳድስ፣ እኔ እዚህ የጀመርኩት ምንም ነገር የለም እያለ እስያወራ የምትወደውና የምታፈቅረው አሁን ተደስቻለሁ በዚች ምድር ላይ ከአንተ ሌላ ሰው የለኝም ብላ ከሱ ጋር እያለችውና እሱን መርጣ የተቀመጠችው ፍቅረኛው ስስቅብላ እያለቀሰች ነበረ ሳሎን ላይ ተቀምጣ እያለቀሰች ምንድን ነው ምን ተፈጥሮ ነው ለምዬ በማለት ፍቅረኛዋ ኤላ ይጠይቃታል በቃ ከእንግዲህ ከበኋላ በውሳኔ መወሰን ትችላለህ ወደ አባት ከመሄድ እኔም እንደለመድኩት እንደ ብቸኝነቴ እኖራለሁ እያለች ስስቅብላ እያለቀሰች ነው እኔ ከሁሉም በፊት ታውቂያለሽ ያንችን ፍቅርና ፍቅር ነው የማስቀድመው ግን እኔ ግራ ገባኝም በማለት ያንችን ነው ያባየን የምሰማው በማለት ግራ እግብ ትብሎታል እንበዋ እየጠረገላት አሁንም እሷን እያጽናናት ይገኛል። እሷ ግን የሆነውን ነገርና ያወራውን ሁሉ ስለሰማች በቃ ግን እንድታውቅልኝ የምፈልገው እዚህ ከአንተ ሌላ ማንም እንደሌለኝ ነው፣ በምርጫ መወሰንም ትችላለህም በማለት ለሱ ትነግረዋለች። ባርኮት ባርኮቴም ጉዞውን ህግ ቀጥሏል። ወደሚወዳትና ወደሚያፈቅራት እዴፍ ክላሱ ቁጭ ብሎ ነበረ። አደን እያሰበ እየተከዘ በሷ ፍቅም ያቺ ቀበጧ እህቱ ወደ እሱ ክላስ ትገባና፣ ወንድሜ እንዴት ነህ? እኔ የምልህ አይደል ትወዳታለህ ወይ በማለት ትጠይቀዋለች። ከሞዶድም አልፎ አፈቅራታለሁም በማለት እየነግራታል አንተ ግን እንዴት ነው ራስን እንትን የማትለው ለምንድን ነው በማለት ትጠይቀዋለች። ፍቅር እኮ ሀብታምና ድሃ አይልም በማለት ይመልስላታል። ለምን እራስ ግንም አታስከብርም በማለት ስትጠይቀው ክብር ምን እንደሆነ አንቺ ታውቂያለሽ ወይም በማለት አይንሽን እንዳለው በማለት ከክላስ እንድትወጣ እያደርጋታል። እኔ የምለው ላባና ለማኖ ደውዬ የምናገረውም በማለት የምትነግረዋለች አደይ። ይህን ጊዜ ገጠር አንድ ሴትና ወንድ ልጅ ይኖራታል። ለምስትል ለሱ ስትነግረው በጭራሽ የተሳሳተ ነገር እንዳታወርኝም አይነ ሽን እንዳለ ብሎ ከከላሲ ያስወጣታል። በደረጁ ላይ ቁጭ ብላ ሳታይ በኋላ እሷን አይኗን ጭፍን አድርጎ አደይን ይይዛታል። ሄደብዬ አሁንም እንደሚወዳትና እንደሚያፈቅራት አንቺ ለእኔ ልዩ ሰው ነሽም በማለት እሷን እየነገራት ነው። ፍቅርም እንደዚህ በማድረጓና አንቺን ከክፉ ነገር መጠበቅ ባለ ባለመ። ተደረሰ አዝናለሁም በማለት ለሷ እየነገራትም ነበር። እሷ ደግሞ ፍቅር ከዚህ ቤት እኔን ለማስወጣት የማትፈነቅለው ድንጋይ የለም ስትልም ለሱ መልሳለታል። የሚገርምሽ ፍቅር አንቺን ይቅርታ እንድትጠይቅሽ ነው በንብርክክ የማደርገውም ፍቅርን ጠይቄ በማለት ለሷ እየነግራታል። እሷም ታውቃለች። ምክንያቱም አንተ መልካምና ጥሩ ሰውነህ ስትለው ምናአለ። መስፈርቶቼ የኔ መልካምነቶች የኔ መልካምነት ሊካተቱልኝም በማለት ለእሷ መልስ ወላት ነበር። ያቺ ፍቅር ተንኮለኛዋ አሁንም ሌላ ጥፋት እያጠፋችና እያዘጋጀች ትገኛለች። እክላሷ ገብታ ሌላ ነገር መበደል ከሊዲያ ጋር እየተመካከሩ ነው። ሊዲያን እያለቻት እክላሷ ሄደን፣ ለምንድን ነው ከዚህ ቤት እንድትሄድ የማናደርገው ብላ ለሊዲያ ትነግራታል። እኔ እንዲህ አይነት ውሳኔ ለወስንም አችልም በማለት ደግሞ እሷ ትመልስላታለች። ተከላሷ ሄደው ውሃ እይዛ ሄዳ ያለቻት ነገር ውሃውን በሏ ላይ እያንጠባጠበችባት ቅድም እያልሻትን እስኪ አሁን ደገሚያትም በማለት አንቺ እስካሁን ተጋድምሽልኛልም በማለት ትናገራለች ብልግትል እና እስከ ዛሬ ስትበድሉኝና ስታንቋሽሹኝ ዝም ብያችኋለሁ። አሁን ግን ልታገሳችሁ አልችልም በማለት ሁለቱንም በጥፊ ታጮልና ምትጠይቃታል። ጥፋተኛው እሱ ነው እንጂ እኔ አይደለሁም ደግሞ በእኔና በሱ መካከል እናንተ አያገባችሁም ማንም የሚያገባውም የለም በማለት ለሊዲያ ለቱ ተመልስላታለች። አንቺ ማነሽ? አንቺ ነሽ ወይ እኔን እንደዚህ የምትናገረውም በማለት አሁንም በቁጣ ልክ ለአደይ ተመለስላታለች። ለምለም እዛ ምግድ ብላ ቤቷ ከተከዘች በኋላ ወደ አደይ ጋር ሄጄ አደይን መጠየቅ አለብኝ። ፈቃድህ ከሆነ አደይን ጠይቂያት ትምልልጣ በማለት ለኤላ ትነግረዋለች። ለምን ብሎ እሱ ይጠይቃታል። አይ ከባርኮቴ ጋር ያለውን ነገር ልነግራት ፈልጋለሁኝ የምን እንዳለች ደግሞ፣ ስልኳም አይሰራም ስትል እሱ ተከትዬሽም እሄዳለሁም በማለት ልብስ ልቀይር ብሎ ሁለቱም ለመሄድ ይወስናሉ። ሁለቱም ሄዱ። ሳያስብሽ ነው የመጣሽልኝ ምስትል መስተል ትነግራታለች። ወፏ ጠራችኝ ብላ ለምለም ትነገራለች ከባርኮቴ ጋር ያለውን ግር ግንኙነት ተነግራታለች። አይ እና የባርኮት ነገር እታዩም፣ ይሄ ነገርም የሚሆንም አይደለም። እሱም ከቤት ይሄዷል ለም ብላ ተነግራታለች። እሺ አንቺ ዝ ተገትረሽልኛል አንቺ ነሻ እንደዚህ የምታደርጊያት ለምለም ተብየዋ በማለት ምጽት ነግራት ሳይሽ እንዴት እንደምታስጠልኝ ብላ ትታመነጫ ጭቃትና ከክላሷ ከዛ ከኪችን እትወጣለች። ለምለም ተብየው ሳሎን ተቀምጦ እሽን ሄላ ምን ላድርግ በማለት ደግሞ ስላዩባት ደስ ይብሎኛል ደግሞ ሳያት ታስፈራኛለች ስለማከብራት እና ስለምወዳት ነው መሰለኝ፣ በማለት ለኤላ ይነግሯል። አይዞ እንደምትወዳትም ከበፊትም አውቅ ያለሁኝ በማለት እና አሁንም ደግሞ የእሷ ምርጫና ፍቃድም ከሆነ ሁሉ ነገር ይስተካከላል ብሎ እዴብን እያስደሰተውና ና እያዝናናው ይገኛል። ኤላዬ ማለት ነው። አደይ የእዴብ ምርጫ ስለሆነችለትም ደስ ብሎታል። ባርኮቴም ወደ ቤዛም ስለሄደችለት ኤላ ደስ ብሎታል። ለምለም እያለችው ኤላ አደና ውርቻታለው፣ አሁን መሄድ አለብንም በማለት ለኤላ ስትነግረው ምንድን ነው እያለችው ቀበጧት መጣና ኤላን ታቅፈውና እሱን ተሰማውና ኤላ ይመጣል። ወንድሟ እሷን እያያት ደም ምክንያቱም ቅብጠቷ ለየት ያለ ነበረና ባላጥገብ ስለተቀመጠች ለምለም እጇን እጁን ጥርቅም ታደርግና አሁን ወደ ቤታችን መሄድ አለብን አናግሪያት ጨርሻለሁም፣ በማለት ስትናገር እያለ ያለው ምንድን ነው እሺ፣ በማለት እሱ ወደ ቤት ለመሄድ ፈቃደኛ ሆኖ ይነሳል። አደይ፣ አንቺ አደይ፣ ምንድን ነው ስራሽ? ለምንድን ነው እንግዳስ መጥቶ የላመጥቶ ለእኔ እያነገርሽኝ ቡና ስለምንድን ነው ያላፈላሽላቸውም? በማለት ተነግራታለች ጠይቂያቸው ነበረ ለአፍላላቸው ወይ ስተ ለለምለም ተነግራታለች። ለትሄደው እንደ ኤላ ለምን አትቆይም በማለት ሊዲያ ቀበጧ ስትጠይቀው ምን ሊሰራ ይቆያል? የሚያስቆየው ነገር የለም በማለት ባሏን ይዛ ትወጣለች። ሊዲያ ቀበጧ ትናደድ ና ሶፈሪ ወንድማ ጋር ቁጭ ስትል የሰብ ወርቅ ያለን ቅም በማለት ወንድማ ይስቅባታል። አንተ ደግሞ ምን እያልክ ነው? በማለት አሁንም ቅብጠባን ትቀጥላለች። ያቺ ፍቅር ተንኮለኛ የተባለችው እጥፍዋ ሰላምት ቀምሳለች። ክላስ ገብታ አሁንም ባርኮቴ ስለነቀባት ባርኮቴ ጥሯት ሄዷል። አንተስ ለምንድን ነው የማትለቀው? አይኔን አይተ ስሜቴን እንዴት መረዳት ያቅጠሃል? እኔ እኮ እወድሃለሁ አፈቅራለው። አደይ በጣም መጥፎና ተንኮለኛ ሰው ናት። ለአንተ የማትገባ ናት። እኔን ለአንተ የምገባው ስትለው በጭራሽም! በማለት አንገቷን ደፍታ የምትሰራ ሰራተኛ አመጣለሁ እስትለው እሷን በታባረሪያት እመንያት ሰራተኛ ምታመጣሽ ጥሩ አደይ ማረፍም አለባት። በማለት ለሷ እየነግራታል፣ በጣም ትናደዳለች። አንቺ እካንቱ በማለት ግንባሯን ገፋ ያደርጋትና በቁጭ ብላ ስስግ ብላ እያለቀሰች ጥሏት ይወጣል። እንደዚህ ስላደረገቻት በጣም ደስ ብሏታል። ምክንያቱም ኪጅማ እሷ ደግሞ ገብታ ምግብ እያበሰለች ድንገት ከኋላዋ ገብቶ እሷን ለመኮርኮር ብሎ ሲላት፣ አዴ አንድ ጥያቄ ልጠይቅሽ፣ ትወጅኛለሽ ወይስ አትወጂኝም በማለት አሁንም ለእሷ ሲጠይቃት፣ እሷ እየተረበተበተች ምንም ነገር ለመመለስ አልፈለገችም። ዙሪያ ጥምጥም አትመልሽልኝ፣ አንድ ጥያቄ ልመለስኩልሽ፣ ትወጅኛለሽ አትወጂም በማለት ሲነግራት፣ በቃ አንቺ ዓይኔን ማየት ካልፈለግሽ ተፈላግሽ እኔ ከቤት ወጣልሻለሁ፣ በማለት ሻንጣውን እያዘጋጃል ሊሄድ የተዘጋጅቶ፣ እህቱ ምንድን ነው አንተ እንደዚህ የምትሆነው? ተረጋጋ፣ እንደዚህ ስትወላየ ሰው እኮ ትልቅ አክተር እያፈቀርክ ነው የምትመ ትልቅ አክተር ያፈቀርክ ነው የምትሆነው በማለት ትለዋለች። እሱም ሻንጣውን ይዘው ወደ ሳሎን ለመሄድ ተዘጋጅቶ ይሄድ ነው ሲል እሷን ነው እንጂ ለማስወጣት አንተማ መሄድ የለብህም ብላ ፍቅር ስትለው ወዴት ልትሄድ ነው ባርኮቴ? ጥሎ ሄደ ደግሞ አንተ ጥለኸኝ ልትሄድ ነው ወይ በማለት አደይ አፈቀሻለሁ ብሎ ለእሷ ሲነገር እሱ ሊሄድ ሲል ሻንጣውን ጥርቅምጁንም ጥርቅም አድርጋለች። የዛሬ ብዶ ደስ ይላል። ከዴፍ ጋር እንደዛ ይወደዳት እያፈቀራት ፍቅራቸውን ሊቀጥሉ ሆኖ በጣም ደስ ብሎኛል። ቤተሰብ ያላችሁበት ሰላም